ጉዞ ወደ ኢማራት ብለዋል ማለት ነው እንግዲህ። ሳውዲ የሚገኙት አድናቂዎቸው ዱባይ ያሉትን አስጠንቅቀዋል። ዱባይ ያላችሁ አድናቂዎች ፎቶ አንስታችሁ ብትለቁ እኛ ሳውዲዎች አንለቃችሁም ሲሉ ዝተዋል ማለት ነው። አብራችሁን ከቆያችሁ በትንትንትንትናድጌ እነግራችኋለሁ ማለት ነው። ዳይ ወደ ቁም ነገሩ ላይክ፣ ሸር፣ ሰብስክራይብ አይረሳም። አሁን እንግዲህ ብሩኬ ብዙ ነገር አልፎባቸው ብቻውንም ሂዶ ዱባይ ከዛም ተመልሶ እሱ ሀገር በጣም ብዙ ነገር አሳልፎ ተጣልተውም ነበረ ሁኖም ግን ታርቀው ዛሬ ላይ አብረው እንግዲህ ወደ ዱባይ መሄድ ይችለዋል ማለት ነው። እንግዲህ የምንጩ ነገር እንዴት እንደሆነ ባይታወቅም የመሄ ትራንስፖርት ምናምን ነገር ባይታወቅም እንግዲህ ቡሩኬ የሆነ እድል ሳያገኝ አይቀርም። አንዳንድ ጊዜ በቃ የእናቴን እንትን እውን ማድረግ እፈልጋለሁ፣ ፍላጎት በቃ ተለውጠህ ማየት ፈልጋለሁ ብላኛለች ብሎ ብዙ ጊዜ ሲናገር እንሰማዋለን። በቃ ማንኛውም ማንኞቹም እናቶች ለልጆቻቸው የሚመኙት ነገር አለ። ልጃቸው ዘልዛላ እንዳይሆንባቸው ተለውጦ አድጎ ነገ ጧት እንዲጦራቸው ሁሉ የሚመኙ ወላጆች ናቸው ያሉን ማለት ነው እና ማንኛውም ወላጅ የሚመኘውን ትመኝለታለች አለች እናቶ ማለት ነው። ልጅ ነገ ትልቅ ደረጃ ደርሰህ በቃ ማየት ፈልጋለሁ ትለኛለች እና አዲስ አበባ ሲመጣ ራሱ እየተ እየተናገረ ነበረ። ካሁን በፊት ማለት ነው እናቴ ተለውጠህ እንድትመጣ ነው የምንፈልገው ልጄ ቡራ ብላኛለች እያለ ነበር ማለት ነው። እንግዲህ ሀይሚ ቅበሟን ደግሞ እንግዲህ ከጎኑ ካደረገ ወዲህ በቃ እንደው ጠጋ ጠጋ ሲባል ፍቅር ሆኖ ተገኘና ይሄ ፍቅር ደግሞ አንዴ ሲያጣላቸው፣ አንዴ ሲያናጫቸው፣ ፍቅር እንግዲህ ታውቃላቸው መቼም አንዴ ሲያጋጫቸው፣ አንዴ ሲያናጫቸው ነው የሚቆየው ማለት ነው። ምክንያቱም ፍቅር ነው። ፍቅር ደግሞ በመካከሉ ትንሽ ግጭት ከሌለ አይጣፍጥም። በቃ መሆንም ያለበት ነገር እንደዛ ነው እና በቃ ሲጣሉም ሲጋጩም እንግዲህ የራሳቸውን ሕይወት እየኖሩ በማንም ጣልቃ አይገቡም፣ በማንም አይሰሩም፣ ስለ ራሳቸው ብቻ እየሰሩ ቡራን፣ በሰዓቱ ተናዶ ይሁን ባላቅም ወደ ኢማራት ሂዶ ነበረ። ኢማራት ብቻውን ፎሽፏ እያለሷ ደግሞ በስቆል ቁል ብላ በቅጥነቷ ላይ ቅጥነት ጨምራ እንግዲህ ልቅ ልቅ ልቅ ብላ ነበር ያገኘናት ማለት ነው ሀይሚ። ከዛ ቡራ ተመለሰ። ከተመለሰ በኋላ እንግዲህ አስታራቂ የላችሁን ብላ ማዘር እንግዲህ የእሱናት ማለት ነው። ቢሆንም ያው ታርቀው ታርቀው ተራርቀው ማለት ነው እንግዲህ አብረን ማንም ላይ ለየን ብለው ቃል ተግባብተው እንግዲህ ቦሯ ሲሄድ ብቻዬን አልሄድም ይዣት እሄዳለሁ እንዳለ ሁሉ

ማራት ላይ ተገኝተዋል። ማራት ላይ ከተገኙ በኋላ እንግዲህ ብዙ ላይፍ እናሳልፋለን ዘናፋታ እንላለን ብሎ ቢመጡም ሀይሚ በአንዳንድ ጉዳይ እንግዲህ እንግዲህ በአንዳንድ ጉዳይ ምክንያት መቼም ታቁታላቸው አላቸው፣ አብዛኞቻቸው እነሱም እያወሩት ነበር። እና መዋኘት አትችልም፣ ትንሽ እረፍት ያስፈልጋታል። ሁለተኛ ደግሞ የመጀመሪያዋ ይመስለኛል በረራ እና በጣም ፈርታ ነበረ። እንግዲህ እንደዚህ ርቀት በረራ ተጉዛ የምታውቅ አይመስለኝም። ፍሬሽ ነች ማለት ነው። እንደኛ ከአስር ጊዜ በላይ የበረረበትማ ምንም አይመስለው ማለት ነው። እኛ ጥርሳችንን የሸረፈን የኢትዮጵያ አየር መንገድ ነው ማለት ነው እና ከአስር ጊዜ በረን ይሄዋለን ማለት ነው እና አዲስም ስለሆነባት ትንሽ ጭጓ ብላ ነበር ማለት ነው። አየር ላይ ቢሆንም በሰላም ዱባይ ገብተዋል ማለት ነው። ዱባይ ያሉ ደጋፊዎቻቸው እንግዲህ እንዳገኟቸው እና አብረዋቸው እንዲያሳልፉ ጠይቀዋል ማለት ነው። እንግዲህ ቢሆንም ቦርጅ ካሊፋን ለማሳየት ምናምን በቃ ሳይፈልግ አይቀርም። አንዳንድ ነገሮች ወጣ አድርጎ እያሳያት ነበረ። ነገር ግን ባህርም ወስዷት ነበር ማለት ነው። ዘና ፈታ ብለዋል። ነገር ግን በሰፊው እንዲትጫወት እንዲትዝናና እሱ የሚፈልገው እንግዲህ ከአራት ቀን ከምስቀን በኋላ ስለ ምበረታ እንሻላ ብላለች ማለት ነው። እንግዲህ እያደርግላችሁ ብለናል። ዘና ፈታ በሉ። ሰው የሰው ልጅ እንደዚህ በቃ ሲለወጥ ነው ማለት ነው። ከሰራችሁ እና ከሆናችሁ አይቀር እንግዲህ እንደዚህ እንዲያምርባችሁ ነው የሚፈልጉት። እና አድናቂዎቻችሁ በርቱ እንላለን እንግዲህ። በሰላም ደግሞ እንደሄዳችሁ በሰላም እንድትመለሱ እንፈልጋለን እንግዲህ ማራቶ ተ ከባከባቸው አሁን እንግዲህ ከሳውዲ የደረሰው እንግዲህ እኛ የሳውዲ አድናቂዎቻችሁ እንግዲህ ኢማራቶች ተጠንቀቁ፣ ፎቶ አንስታችሁ ቪዲዮ ቀርጻችሁ እንዳትለቁ፣ እኛ ሳውዲዎች አንለቃችሁም፣ ፍትህ ለሳውዲዎች ብለዋል ማለት ነው። እንግዲህ አድናቂ ማለት እንደዚህ ነው። ምክንያቱም ኢማራት ያሉት እልል እያሉ ነው፣ መጣችሁልን እያሉ ነው ማለት ነው። እንግዲህ ሳውዲ ያሉት ደግሞ እየተናደዱ ነው ማለት ነው። ምክንያቱም አያገኟቸውም። በቃ ቢያገኟቸውና ቅፍ አድርገው በቃ ናፍቆታቸውን አድናቂነታቸውን ቢነግሯቸው ስለሚፈልጉ በኮሜንት ብቻ አልበቃቸውም እና ያንን ነገር ማድረግ የሚፈልጉ አብዛኛዎቻቸው ዛቻ የሚመስል እያሰሙ ነበር ማለት ነው። እየቆመቱ ነበረ ቢሆንም እንግዲህ ኢማራቶች ደግሞ በደስታ እንኳን ደህና መጣችሁልን ጨረቃ ፋሚሊ ኮከባችን ፀሐያችን እያሏት ነው ማለት ነው። ቅመማ ፋሚሊ እያሉ ነው ማለት ነው። ግን ደስ ይላል፣ የሰው አቀባበል የሰው ሁኔታ ማለት ነው ደስ ይላል። እንግዲህ ደስ ብሏቸው እንደሚመለሱ ዘናፈታ ብለው ደስ ብሏቸው እንደሚመለሱ ተስፋ አደርጋለሁ፣ ወይ እንደማይጻጻተው ማለት ነው። አንዳንድ ጊዜ ልንስናና ሲሄድ የምናወጣቸው ወጪዎች በኋላ ሊያጽነ እንትን ይሉናል ማለት ነው። ገጭቆ ያደርጉናል ነገር ግን ቢሆንም በርቶ ብላለሁ ማለት ነው። አንዳንድ ጊዜ ማየትም አገር ደስ ይላል። እንግዲህ የአብርሽ ሰርግ ቀርቶ እየነሱ መዝናናት ሆኗል ማለት ነው። በጣም ደስ ይላል። ውድና የተከበራችሁ ቻናል ቤተሰብ ላይክ፣ ሸር፣ ሰብስክራይብ አድርጓ። አሰላሙ አለይኩም ረንቱላ በረካቱ